በሰሜን ሸዋ ዞን በ2017 የመጀመሪያው መንፈቅ ዓመት አምስት ቢሊዮን ብር ካፒታል ያስመዘገቡ 133 ባለሀብቶች በተለያዩ የኢንቨስትመንት ዘርፎች ፍቃድ መውሰዳቸውን የዞኑ ኢንዱስትሪና ኢንቨስትመንት መምሪያ አስታውቋል። በአምራች ኢንዱስትሪውና ከአምራች ኢንዱስትሪ ውጪ ለመሰማራት ፍቃድ ለወሰዱ ባለሀብቶችም 8ሺህ የሚጠጋ ሄክታር መሬት በሳይት ፕላን ማዘጋጀቱን መምሪያው ገልጿል። ጌታቸው ስንታየው በስድስት ወር ውስጥ በአምራች ኢንዱስትሪው በግብርናው ዘርፍ እንዲሁም በአገልግሎትና ቱሪዝም ዘርፍ ባለሀብቶቻው እንዲያለሙ ለማድረግ እቅድ ተይዞ በመሰራቱ በስድስት ወሩ የእቅዱን 33 በመቶ መፈጸም መቻሉን የሰሜን ሸዋ ዞን ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ደምሰው መንበሩ አስገንዝበዋል። በስድስት ወሩ የኢንቨስትመንት ፈቃድ እንዲወስዱ በእቅድ ያዝ ነው ወደ አንድ መቶ ሰማንያ ሁለት የሚሆኑ ፕሮጀክቶችን የኢንቨስትመንት ፈቃድ ይወስዳሉ ብለን ይዘን በስድስት ወሩ መቶ ሰላሳ ሶስት

ፕሮጀክቶች የኢንቨስትመንት ፍቃድ የወሰዱበት ሁኔታን ያለው ማለት ነው። ይህም እንግዲህ አፈጻጸሙን ስንወስድ ከስድስት ወሩ ወደ ሰባ ሶስት ፐርሰንት የሚሆን መፈጸም የቻልንበት ሁኔታን ያለው። እነኚህ አንድ መቶ ሰላሳ ሶስት ፕሮጀክቶች የኢንቨስትመንት ፈቃድ የወሰዱ ኢንቨስተሮች ወደ አምስት ነጥብ ዜሮ አምስት ቢሊዮን የሚጠጋ ካፒታል ጭምር በፕሮጀክት አሰባቸው ያስመዘገቡበት ሁኔታን ያለው ማለት ነው። አልሚዎቹ ወደ ዞኑ በሚገቡበት ወቅት የመሬት አቅርቦት ችግር እንዳይገጥማቸውም ስምንት ሺህ ሄክታር የሚጠጋ መሬት በሳይት ፕላን ተዘጋጅቶ በአምራች ኢንዱስትሪው እና ከአምራች ኢንዱስትሪ ውጭ ለሚሰማሩ ባለ ሀብቶች መቀመጡንም መምሪያ ኃላፊው ተናግረዋል። መሬት አሁን ባለው ሁኔታ በአርሶ አደር የተያዘ ነው። ለአርሶ አደሩ ተገቢውን የሆነ ካሳ ከፍሎ ባለ ሀብቱ የሚገባበት ሁኔታ ነው ያለው። ከዚህ አኳያ በሳይት ፕላን ተመላክቶ ለኢንቨስተሮች መሬቶችን በማመቻቸት ረገድ ለአምራች ኢንዱስትሪ ወደ ሁለት መቶ ሰማንያ ሶስት ሄክታር የሚሆን መሬት ለማዘጋጀት ችለናል ከአምራች ኢንዱስትሪ ውጪ ደግሞ በግብርናው ዘርፍ ለሚሰማሩ ወደ አምስት ሺ ሀያ አምስት ሄክታር መሬት የማዘጋጀት ስራ ተሰርቷል ማለት ነው በአበባና አትክልትና ፍራፍሬ በዚሁ በግብርናው ስር ያሉ ለእነኚህ ደግሞ ወደ አንድ ሺ አምስት መቶ ሁለት ሄክታር መሬት ለማዘጋጀት ጥረት አድርገናል አገልግሎት ዘርፍ ላይ የሆቴልና ቱሪዝም በዚህ ዘርፍ ለሚሰማሩ ደግሞ ወደ አንድ ሺ ሀያ አራት ሄክታር መሬት የማዘጋጀት ስራ እየሰራንበት ሁኔታ ንን ያለው ማለት ነው በኢንቨስትመንት ዘርፎን በስድስት ወር አስራ ዘጠኝ ሺ አምስት መቶ ስልሳ ዘጠኝ ስራ ፈላጊዎች የስራ እድል ለመፍጠር ታቅዶ ከአስራ ሰባት ሺ በላይ ለሚሆኑት የስራ እድል መፍጠር ተችሏልም ብለዋል። እነዚህ ፕሮጀክቶች ምንድን ነው የፈጠሩት የስራ እድል ብለን ስንወስድ በስድስት ወሩ አስራ ዘጠኝ ሺ አምስት መቶ ስልሳ ዘጠኝ ለሚሆኑ ዜጎች የስራ እድል ይፈጥራሉ ብለን በቅድ ይዘናል። ክንውናችን በስድስት ወሩ ወደ አስራ ሰባት ሺ አንድ መቶ ስልሳ አራት ለሚሆኑ ዜጎች የስራ እድል ተፈጥሯል ማለት ነው ይሄ በጣም ትልቅ ሰክሰስ ነው። ይሄ ደግሞ እንግዲህ ዓመቱ መጨረሻ ላይ የተሻለ አፈጻጸም እንደሚኖር እንገምታለን ማለት ነው።